እንደምንሰነበታችሁ ውድ የዚህ ቻናል ተከታታዮች፣ ለቻናሉ አዲስ የሆናችሁ ቻናሉን ሰብስክራይብ እንዲሁም ቪዲዮ ለብዙ ሰዎች እንዲደርስ ቪዲዮን ላይክ ማድረግ ፈጽሞ እንዳይዘነጋ። በዛሬው ዕለትም እንግዲህ ከታማኝ ምንጮች በርካታ መረጃዎችን ወደ እናንተ ይዤላችሁ ቀረብኩ። አብራችሁን ቆዩ። የክሪስታል ፓላሱ አጥቂ ጂን ፊሊፕ ማቴታ ዩናይትድን ለመቀላቀል ክፍት እንደሆነ ተዘግቧል። እንደ ጊቭሚ ስፖርት ዘገባ ከሆነ ታዲያ ዩናይትድ ተጫዋቹን ለማስፈረም የተዘጋጀ ሲሆን በተለይም ደግሞ የሊያም ዴላፕ ዝውውር ካልተሳካ ተጫዋቹ ትክክለኛ አማራጭ ይሆናል ተብሎ ይጠበቃል። ተጫዋቹ ታዲያ እስከ 40 ሚሊዮን ፓውንድ ያስወጣል ተብሎ ይጠበቃል። ሊማቴታ ፊዚካሊ ስትሮንግ የሆነ ተጫዋች ነው። በተጨማሪም ፕሪሚየር ሊጉን እንደመላመዱ አንጻር ተጫዋቹ ወደ ዩናይትድ ቢመጣ ከፍተኛ የሆነ ግልጋሎትን ይሰጣል ተብሎ ይጠበቃል። ማንቸስተር ዩናይትድ ዳግላስ ሊውዝን ለማስፈረም እንቅስቃሴ ጀምሯል። ከዩናይትድ በተጨማሪ ኖቲንግሃም ፎረስቶች የተጫዋቹ ፈላጊ ሆነው የቀረቡ ሲሆን ፎርብስ ያወጣው መረጃ እንደሚጠቁመው ከሆነ ተጫዋቹ ወደ ፕሪምየር ሊግ የመመለስ ፍላጎት ያለው ሲሆን ምንጩ ሌላ ያሳወቀው ነገር ታዲያ ተጫዋቹ ከጃንዋሪ ጀምሮ በዩናይትድ የዝውውር ራዳር ውስጥ እንደገባ ነው የተገለጸው። በተለይም ዩናይትዶች በመሀል ክፍል ያለውን ክፍተት ለመሙላት ከመቸውም ጊዜ በላይ ጠንክረው እየሰሩ ሲሆን ተጫዋቹም ቢሆን ወደ ዩናይትድ የመምጣት ፍላጎት እንዳለው ተገልጿል። እንግዲህ ማንቸስተር ዩናይትዶች በተለይም በመሀል ክፍል ያለባቸውን ችግር በክረምቱ የዝውውር መስኮት እንግዲህ ለማጠናከር ጠንክረው እንደሚሰሩ ተገልጿል። ሮበና ሞዲም እንግዲህ ምንም እንኳን በግብ ጠባቂ ስፍራ ላይ ያለባቸው ችግር ከፍተኛ ቢሆንም እንኳን መጀመሪያ የሚሰጡት ጉዳይ እንዳልሆነ አሳውቋል፣ እና በመሀል ክፍሉ ያለባቸውን ከፍተኛ ችግር ዩናይትዶች ለመፍታት እንደተዘጋጁ ነው የተገለጸ የሚገኘው በሚድፊልድ ቦታ ላይ ሌላ አማራጭ ተደርጎ የተወሰደው የቀድሞ የፉልሃም ተጫዋች የነበረው በአሁን ጊዜ ላይ ለባየር ሙኒክ እየተጫወተ የሚገኘው ጃውፋ ሊኒያ ሲሆን ከጀርመን የሚወጡ መረጃዎች እንደሚጠቁሙት ከሆነ ዩናይትድ በክረምቱ ሌላኛው ካዝሚሮን ይተካልኛል ብሎ ያስበው ተጫዋች እንደሆነም ተገልጿል። እንደ ፍሎሪያን ፒተርበርግ ዘገባ ከሆነ ታዲያ ተጫዋቹ በአሁን ጊዜ ከባየር ሙኒክ የመልቀቅ ሀሳብ እንደሌለው ተገልጿዋል። እንደሚታወቀው የካዝሜሮ ትክክለኛ ተተኪ ዩናይትዶች እንዳላገኙ ይታወቃል። በተለይም የሚድፊልዱን ችግር በክረምቱ የዝውውር መስኮት ለመፍታት እንደሚሰሩም እንግዲህ እንደወሰኑ ተገልጸዋል። ሁለቱ ተጫዋቾች ታዲያ በማንቸስተር ዩናይትድ የዝውውር ራዳር ውስጥ የገቡ ተጫዋች እንደሆኑ በዛሬ ሁለት የሚወጡ መረጃዎች ይጠቁማሉ። ሌላኛው መረጃችን እንግዲህ ቪክተር ዮክሬሽን ይመለከታል። እንግዲህ አሰልጣኝ ሮበን አሞሪም የቪክተር ዮክሬሽ አርናቂ እንደሆኑ ይታወቃል። በተለይም ደግሞ የመጀመሪያ ፕላናቸው ቪክተር ዮክሬሽን ማስፈረም ነው። በአጥቂ ስፍራ ላይ ያለባቸውን ችግር ይፈታልኛል ብለው የሚያስቡት ተጫዋች ቪክተር ዮክሬሽ እንደሆነ ይታወቃል። ነገር ግን ማንቸስተር ዩናይትድ ካለበት የፋይናንስ አቅም አንጻር ነው እንግዲህ ተጫዋቹ ወደ ዩናይትድ የመምጣት እድሉ እየጠበበ ። እንግዲህ ቪክተር ዮክሬሽን በተመለከተ ፍሎሪያን ፒተር በርክ እንደተናገረው እስካሁን በተጫዋቹና በዩናይትድ መካከል ስምምነት እንዳልተደረገ እያሳወቀ ሲሆን እስካሁን በተጫዋቹና በዩናይትድ መካከል ስምምነት እንዳልተደረገ ነው እንግዲህ ፍሎሪያን ፒተርበርግ የዘገበውና ማንቸስተር ዩናይትዶች በአጥቂውም ስፍራ ሆነ በመሀሉም ስፍራ ያለባቸውን ችግር በክረምቱ የዝውውር መስኮት ለመፍታት እንደሚሰሩ ነው እየተገለጸ የሚገኘው። ማርከስ ራሽፎርድ በይፋ አስቶን ቪላን መቀላቀል እንደማይፈልግ አሳውቋል። ምንም እንኳን አስቶን ቪላዎች ተጫዋቹን በ40 ሚሊዮን ፓውንድ በውሉ ላይ የማስፈረም አማራጭ እንዳላቸው ይታወቃል፣ ነገር ግን የተጫዋቹ ፍላጎት አስቶን ቪላ እንዳልሆነ ተዘግበዋል። ተጫዋቹ ታዲያ ወደ ባርሴሎና የመቀላቀል ፍላጎት እንዳለው ያሳወቀ ሲሆን እንደዚህ አይነት ዝውውር እንደሚታወቀው እንግዲህ ተጫዋቹን ደሞዝ እንዲቀንስ ያስገድደዋልና ራሽፎርድ ይህንን ለማድረግም ዝግጁ እንደሆነም አሳውቋል። ሌላኛው አማራጭ እንግዲህ በውሰቱል ወደ ሌላ ክለብ መዞር ነው። በዚህ አማራጭ ውስጥ ታዲያ ዩናይትድ የተጫዋቹን ደሞዝ በከፊል የመክፈል ግዴታ ይኖርበታል ማለት ነው። በተለይም የራሽፎርድ ዝውውር ሌሎች ተጫዋቾችን ወደ ማንቸስተር ዩናይትድ እንዲመጡ በር ይከፍታልና ማንቸስተር ዩናይትዶች ናይትዶች ይህንን ተጫዋች ለመሸጥ ዝግጁ እንደሆኑ ታማኝ ምንጮች እየዘገቡ ይገኛሉ። ሌላኛው የተጫዋቹ ፈላጊ ሆኖ የቀረበው ክለብ ታዲያ ቶትና ሞትስፐር ሲሆን እንደ ፉትቦል ኢንሳይደር ዘገባ ከሆነ ቶትና ሞትስፐሮች ተጫዋቹ ፈላጊ ሆነው ብቅ ብለዋል። በተለይም ደግሞ በዊንግ ቦታ ላይ ቶትና ሞትስፐሮች ችግር እንዳለባቸው ይታወቃል። ይህንን ችግር ለመፍታትም እንግዲህ ራሽፎርድ ትክክለኛው አማራጫችን ነው ብለው እያሰቡ ይገኛሉ። ማንቸስተር ዩናይትዶች አሊያንድሮ ገርናቾን ለመልቀቅ ዝግጁ እንደሆኑ ተዘግበዋል። ደኮት ኦፍ ሳይድ ዘገባ ከሆነ ታዲያ የተጫዋቹ ዋጋ ወደ 42 ሚሊዮን ዩሮ ዳሽቆለቆለ ተገልጿል። የተጫዋቹ ፈላጊ ክለብ የሆኑት ባርሴሎና፣ ቼልሲና ናፖሊ ሲሆኑ የተጫዋቹ በክረምት ዩናይትድን የመልቀቅ ጉዳይ አይቀሬ እንደሆነ እንግዲህ ፋብሪዚዮ ሮማኖ እንግዲህ በትላንትናው ዕለት መዘገቡም የሚታወቅ ጉዳይ ነው። እንግዲህ በነገው አትሌቲኮ ቢልባኦ ማንቸስተር ዩናይትድን በኤሮፓ ሊግ የሚገጽም ይሆናል። እንግዲህ በማንቸስተር ዩናይትድ በኩልም እንግዲህ በርካታ ተጫዋቾች ለኤሮፓ ሊጉ እንደማይሳተፉ ይታወቃል። እነ ዲያጎ ዳሎት፣ የነ አይደን ኤቨን፣ የነ ዲላይት ለጨዋታ መድረስም አጠራጣሪ እንደሆነ ይታወቃል። እንግዲህ በአትሌቲኮ ቢልባኦ በኩል ወሳኝ ተጫዋች የሚባለው ኦይሃን ሳንሴት እንደማይደርስ ታውቋልና ተጫዋቹ እንግዲህ ቶፕ ስኮረር እንደሆነ የሚታወቅ ጉዳይ ነው። ሌላኛው መረጃችን እንግዲህ ኒኮ ዊሊያምስ ነው። ጉዳት ላይ እንደነበረ ይታወቃል። የአትሌቲኮ ቢልባው ወሳኝ ተጫዋች እንደሆነ የሚታወቅ ጉዳይ ነው። እንዲህ በአንጻሩ ከጉዳቱ እንዳገገመ ነው። እንግዲህ ዛሬ የሚወጡ መረጃዎች የሚጠቁሙት ና ነገ ሁለት ለሚደረገው ጨዋታ እንግዲህ ወደ ስብስቡ እንደሚመለስ ታውቋል። ነገር ግን ወሳኝ ተጫዋቻቸው ኦያን ሳንቼት ለነገው ጨዋታ እንደማይደርስ እየተነገረ ይገኛል። ማንቸስተር ዩናይትድን በተመለከተ እንግዲህ አማድ ያሉ ወደ ልምምድ መመለሱ የሚታወቅ ነው። በነገው እለት እንግዲህ በዩሮፓ ሊግ አትሌቲኮ ቢልባኦ ማንቸስተር ዩናይትድን የሚገጥም ይሆናል። እናንተም እንግዲህ ውጤቱን በኮመንት ሴክሽን አስቀምጡልኝ ይላለሁ። በርካታ መረጃዎችን ወደ እናንተ ይዤላችሁ ቀረብኩ። ቻናሉን ሰብስክራይብ እንዲሁም ቪዲዮን ላይክ ማድረግ እንዳይረሳ። በአዲስ ቪዲዮ እስክንግራኝ ድረስ መልካም